ሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሌዳራናችሁ ሀይ፣ አልሐምዱሊላ እኔ ሰላም ነው። የውድ ቤተሰቦቼ ዛሬ እንግዲህ ጁማ እንደ መሆኑ መጠን ጓደኞቼን እንዴት ሳርጌ እየጠበቅኳቸው ነው። የኢትዮጵያ ትዝታ ዛችኋለሁ። ዘይት ዘይት ነው፣ ዘይትና በርበሬ ይዘ እየለወስኩኝ ነው ዘይት ርካሽ ነው። እናቴ እዛ ሀገር ሆይ ጉድ ኢትዮጵያ ሆጭሶስ ሊትርሆን አንድ ሺህ ምናምን ብር ገብታለች። ጨው እያደረጉኝ ነው። ስለዚህ በርበሬውን ለውስ፣ በርበሬውን ለውስ አድርጌ እንደዚህ ዳቡኔ ተነው። በርበሬው ኢትዮጵያ በርበሬው በጣም ደስ የሚለው በነገራችን ላይ ሽልም ዳቦ ነው የተከክለው። ማሻላህ ማሻላህ ማሻላህ እንደሚያምር አጠይቁኝ ምርጥ ዳቦ ነው የጋገርኩኝ። ግን ሁለት ብቻ ናቸው የጋገርኳቸው በቃም ብዬ ነው። ሌላም ዳቦ ይዘው ስለሚመጡ ምን ይሰራል ሲበዛ ይበላም ብዬ ነው። እና ይችን አሁን ሻያን ተራረግና ዳቦን ከጋገጋገርገራ አ ይችን ከጋገርኩ ሻያን ብልታረግ ነእናለ ሻያለን እሱን አፈላና ከጓደኞቼ ጋር በተ ዛሬ ጅማ ይመጣሉ። ልጆቻቸው ቤት የሚሰሩት ሰራተኛ የሴት ቤ ልጆቿ ቤት የሚሰሩት ሰራተኛ ስለሚመጡ ፈታ ነው የምንለው፣ ባለችን ማለት ነው። እና ደስተኛ ሆነ ማሻላ ጁምአ፣ በሳምንት እስከምንመጣ ድረስ እንቸኩላለን። እዚህ ቤት ጁምአን ለየት የሚያደርገው ሰራተኛ በሞላ ወደ አስራ አራት ሰራተኛ ነን እና ሁላችንም ስለምንገናኝ ለየት ያደርገዋል። ሁላችንም አንዳንዳችን ማለችንም ይዘን እንመጣለን። እኔ እኔ ያው ሁሉንም ነገር እሰራለሁ ጓደኞቻችን ነው የተለያየ እንጀራ ይዘው ይመጣሉ። ሽሮ፣ በርበሬ፣ በቃ የተለያየ ዲፎ ዳቦ ይመጣሉ። ሁሉንም እያንዳንዱ የተለያየ ነገር ይዘው ይመጣሉ። ጁማአ ጁማአ። እኛም ከስራው በስተጀርባና ከስራው በስተጀርባ የጓደኞች ፍቅር ይናፍቀኛል። በጣም ደስ የሚሉ ጓደኞች አለን ወደ ወደ ዘጠኝ ነን እንደዛለን። ሌሎች የውጭ ሀገር ዜጎች ናቸው፣ ግን ቢሆኑ ፍቅራችን ለየት ያለ ነው። እንደሚታወቅ እኛ የበላነውን ሁሉ ይበላሉ። እነሱ ትንሽ በርበሬ ነው የማይበሉ በርበሬ ያቃጥለናል ብለው አይበሉም። ሌላውን ግን በፍቅር ቀርበን ተሰብስበን እንበላለን። የእውነት የሆነ ሱፍራ አድርገን መሬት ላይ ነው የምንበላል። እንዴት አኳት እንደሚያመረቡ ግን ቁጭ ብለው እንደኛ እኛ ጋር መሳሰለው ቁጭ ብለው ፈታ ብለው እንትን ይላሉ ላቸዋለሁ። እነሱ አብዛኛውን የሚጠቀሙ መስካፋ ነው። እኛ ደግሞ ኢትዮጵያኖች ተቀላቸው ለሆዳችን ምንም ብዙም ቦታ አንስተው ስራ ስለሚከብድብን እና እንደዚህ ፈታ እያልን እንገኛለን አላቸዋለሁኝ። እንግዲህ ጓደኞች የተመጡ ስልክ ስልክ አይመስለኝም። በቃ እንደው ቤተሰብ ሲደውል ብቻ ነው እንድማነሰው እንደው እንደዚህ እንደዚህ የቅርብ እንደዚህ እንዴት እንደሚያምር ያውላቸሁ። ዋው! ግን ለምን ፍለክቶን እንዳትሉ ጓደኞች። ከጠፈጣቸው ደግሞ አቡች እጋግራለሁ። እረ ተቆራ፣ እረ ተቆራ ከሁለቷን ብዙ ቆርሳ ቋርሻ ታረፍኩኝ። ረቀስ ረቀስ ጋድ ያለ እንግዲህ ዘኛል። እኔ ደግሞ ካለ የውነት ነገር ደስ የሚለ ነገር ሲኖር ቢኖር መሟጠጥ ደስ ይለኛል። እንደዚህ እየሟጠጡ መብላት ምናምን በጣም ነው ደስ የሚለኝ። መጨረሻ ላይ ሁሌም እንደዚህ የሆነ ዲስት መሟጠጥ እንደዚህ መጨረሻ እንደዚህ አይነት ነገር መሟጠጥ በጣም ደስ ይለኛል። ውስጤ ነው።

ላ ሳሙና ወላሂ ሳሙናም ሻምቦን ሞልቶኛል። ትናንትና እራሱ ሁለት ነው የገዛሁት ትልልቁን። ወላሂ ላዚም ያኔ በኦርደር ጠልበን ማለት